ሰላምሌኩም ወራህመቱላ በረካቱ እንዲሁም ክርስቲያን ግኖቼ ሰላም ሰላም ብያለሁ። ለከዲ ጅማችሁ በአዲስ ሲሆናችሁ ላይክ፣ ሼር ሰብስክራይብ ማድረግ እንዳትረሱ። ጉድ ጉድ ጉድ ከነዚህ ሰዎች ጋር እኛ የአረብ ሀገር ሴቶች ብለን እንጠራ በእንደዚህ አይነት ከሸለበይ ሴቶች እንደ የአረብ ሀገር በሙሉ ይሰደብ። ታላቅ ወንድምና ታላቅ እህት ሲኖራችሁ እኮ ወላ መከታ መከታ እኔ ልጅቷን መከታ ነው ጋሻ ነው የሚሆኑላችሁ ማለት ነው። እና እኔ እህቷን ሳላድንቅ አላልፍም ወላሂ ነው የምላችሁ ጀግና ናት። እንግዲህ ይሄ ነገር ምንድን ነው ላላችሁ፣ ላልገባችሁ ሰዎች ሳውዲ አረቢያ ላይ ነው የተከሰተው ማለት ነው። ልጅቷ ባለ ትዳር ናት። ዘምዘም አበራ እያለች ስጠራት የነበረው እንግዲህ ታቃለች ራሷን እና ልጅቷ ባለ ትዳር ናት እና አንድ ሹፌር መሽዋር ወይ ደግሞ እንትን ምንድን ነው ዲሊቨሪ ትጠራና ስራ ነው ጉሰደኝ ብለው ከዛን ከሱ ጋር አድራ ትመጣለች እና እህቷ ትጠይቃታለች። የትን እንዴት ነው እስከ አሁን የመጠሹ? አንድ ሰዓት ነው፣ የት ነበርሽ እስካሁን? ስትላት ከሱ ጋር ነበርኩኝ ምናምን ትላታለች ማለት ነው። እና በተደጋጋሚ ስራ እየፈለግኩ ነው ትልን እያለች አሁን ላይ ሳውዲ አረቢያ ላይ በጣም ስራ የለም እንደምታውቁት ማለት ነው። እና ስራ እየፈለግኩ ነው ትል እና ከዚህ ሰው ጋር ትወጣለች፣ ትወጣለች። እሷ ደግሞ ባለትዳር ናት፣ ይታያችሁ ማለት ነው። ልጅቷ ባሏ ሀገር ነው ያለው እና በኋላ ላይ ከአንዴም ሁለቴም ሶስቴ እህቷ እንዴት እንዳወቀችባት አላቅም። ጉርጃ ልት አካሄድ ስትል ትደርስበታለች ማለት ነው። እህቷ አሁን እንደዚህ እየቀጠቀጠቻት በቃ እህት ያደለሽ ምን የአንቺ መከታ ነበርኩኝ አዋረሽኝ ያለች መጠቀጠቀጣት እህቷ ከዛን እንትን ምንድነው? ልታስወርድ ስትል ትደርስባትና፣ ማነው? ማን ነው? ወዴት ነው ትላለች። ስትላት ጊዜ እሱ ከዛ ስራ ሊወስደኝ የነበረው ልጅ ከሱ ጋር አድሬ ነበር ማለት አስገድደኝ አስገደደኝ እንጂ እኔ ፈልጌ አይደለሁም ትላለች ማለት ነው። እና ፈልገሽ ካልሆነ ከአንዴም ሁለቴ ሶስቴ ሄደሽ ከሱ ጋር አድረሻል። አንድ ቀን ቢሆን አዎ አስገድዶሽ ሊሆን ይችላል። ሁለት ቀን ሶስት ቀን ግን በፍጹም ሊሆን አይችልም። ራሴሽ ፈልገሽ ነው። እንዴት ደፈረኝ? እንዴት እንዴት ቢንቀኝ ነው? በቃ እንደ ወላይ ወንድ የምታስንቅ ሴት ማለት ነው፣ ጀግና። እንዴት ቢንቀኝ ነው እህቴን እንደዚህ ያደርጋል? እኔ እንደ አለቀውም አስይዘዋለው እያለች ነው። እኔም አገሬ እንደውም ናፍቆኛል አገሬ መግባት ፈልጋለሁ። እንዴት ሚስት ባል ያላትን ሚስት እንዴት ደፈረ እሱ ስቦን አንድ ቀን እሺ ይሁን፣ አስገድዶች ሊሆን ይችላል። ሁለት ቀን ሶስት ቀን የእርሹ አንቺ ራሱ ፈልገሽ ሊሆን ነው፣ አይ በፍጹም ትላታለች። እና አሁን ምን እያደረግሽ ነው? ምን እያደረግሽ ነው? ልጁን ልታስወጭ ነው አይደለም? ስትላት አይ ምናምን ስትል ገልጠሽ አሳየኝ፣ እኔ ሴት ነኝ፣ ችግር የለውም መድኃኒት እየተጠቀምሽ ነው፣ የሆነ ነገር እያደረግሽ ነው፣ ገልጠሽ አሳየኝ እያለቻት ማለት ነው። አንገቷን ይዛ ማለት በቃ። አንዳንዴ ጀግትነቷን በጣም ነው እያደነኩኝ ማለት ነው። እህት እህት ማለት ነው። እና በቃ መደፈሯ እንዴት እያወቀኝ እንዴት እንደዚህ ያደርጋል? አንደኛ ነገር ባለትዳር ሴት የሆነች እሷ ብትፈልግ ራሱ እንዴት ይዳፈረኛል? ሾፌሩን ታውቀዋለች መሰለኝ እና በጣም ተናዳለች። በጣም በጣም ማለት ነው። ልጅ እህቷ በዚህ አጋጣሚ ማለት ነው። በተለይ እነዚህ ሹፌሮች አይ ዶንት ኖው ብቻ አላቅም። አሁን ላይ ጊዜው በጣም ተበላሽተዋል፣ ጊዜው በጣም አስጠልቷል፣ ጊዜው በጣም ቋቅ እስኪላችሁ ድረስ ማለት ነው እና ባለትዳር ሴት እየሆነች እያወቀ ማለት እሷ ብትፈልግ እራሱ ወንዱ እንዴት እንደዚህ አይነት ነገር ሊያደርግ እንትን ይላል ማለት ነው። ምንድን ነው ቆይ፣ ባገኛችሁት ሴት ላይ መለጠፍ? በነገራችን ላይ ሳውዲ አረቢያ ብቻ አይደለም። ይህ እኮ ሳውዲ አረቢያ፣ የሳውዲ አረቢያ ሴቶች፣ የዱባይ ሴቶች፣ የኮዌት ሴቶች፣ የቤሩት ሴቶች ሲባል ሁሉም አንድ ናቸው ማለት አይደለም። ገባችሁ አይደል? ስንት ጨዋ ጠፍቶ የሚሰሩ ራሱ ስንት ጨዋ ራሳቸውን አስከብሮ የሚሰሩ ሰዎች አሉ። እና አንድ ሰው ደግሞ ከፍቶ ካልሰጠ በስተቀር ማንም ሰው በግድ መቶ እሱን የሚያስገድድ ሰው የለም። ይግባችሁ ማለት ነው። እንትን ጠለብ ሆና ሕጋዊ መሆናችሁ ሕጋዊ ያለ ሆናችሁ ማንም ሰው እናንተ ከፍታችሁ ካልሰጣችሁ በቀር ማንም ሰው አስገድዶ እናንተ እንትን ሊያደርጋችሁ አይችልም። ገባችሁ? እህቷም እንዳለች አንድ ቀን ኦኬ፣ ችግር የለውም፣ ምናልበሺ አስገድዶሽ ሊሆን ይችላል። ሁለቴ ሶስት የከሄደች እቺ ልጅ ማናቱ ፈልጋ ነው የጀማል የሚባለው እኔ ነው የምታቂ፣ ታቂዋለሽ። አስገድዶሽ አይደለም፣ አንቺ ፈልገሽ ነው። በቃ ደሞ እንዴት እንደፈላ ወላህ ላዚም፣ በቃ እኔ እንጃ። በቃ የአመቱ ጀግና ብያታለሁ። በቃ የእህት መከታ መከታ ናት። ወላሂ አዚ መህቴ አይደለሽም፣ በቃ ካወዲ እውነቱን ካልነገርሽኝ እኔ እገልሻለሁ እያለች ቅጥቅጥ እያረገቻት ነበር። እኔ ከሳቀኝ ፓርት እንትን ልትይ፣ ማለት መድኃኒት እየተጠቀምሽ ነው ለማውጣት፣ ለዚህ ከፍተሽ አሳየኝ፣ ምንሽን እንትን እቃሽ፣ እቃሽን ከብተሽ አሳየኝ ያለችው ፓርት ወዲያ ሳቀኝ ማለት ነውና፣ አላህ ከውርደት ይጠብቃል ማለቴ። በቃ የሰው ልጅ እኮ ይሳሳታል፣ አይሳሳትም ግን ደግሞ እንደዚህ እኔ ምለው ማለት ነው፣ የቀረጹ ሰዎች እንደው እንደው ነፍስሽ አይማር። እነሱ እንደዚህ ሲጣሉ ቆምሽ የቀረ እንደዚህ የልጅቷ የት ድብድብሽ፣ ቆማ ትቀርጻለች አታገላገልም እና እስቲ ኮመንት ላይ እናንተ ምን ትላላችሁ? እንደው ለዚች ጀግና እህት መሸለም አለባት። የምሬ ነው የምላችሁ። ታላቅ ወንድም ታላቅ ስኖራችሁ፣ መከታ በቃ መከታ ጋሻ ነው የሚሆናችሁ እና ለምን ተደፈርኩ የሚለው ነገር ግብግብ አድርጓታል። እንዴት ደፈረኝ? እንዴት እንዴት የሚለው ነገር ግብግብ ነው ያደረጋት ማለት ነውና፣ በጣም ተናዳለች፣ በጣም ተበሳጭታለች። አንደኛ ነገር እውነቱን ንገርኝ ነው በቃ። እንዴት አንደኛ ነገር ባል እያልሽ እያወቀ እንዴት ያስገድድሻል? እውነቱን እንገርኝ። እኔ እጋፈጣለሁ። ከገባውም እኔ እንደውም አገሬ ናፍቆኛል። አገሬ ነው ምገባ። ተያይዘን እንገባለን። እኔ አለቀውም አንቺንም፣ እሱንም እያለች ነው። እና ለዚች ጀግና እህቷ እስኪ ኮመንት ላይ ያላችሁን እንትን ጻፉ ማለት ነው ያው እኛ ሰውን እንትና ነ ልምጃጅ አናደርግም። ገባችሁ? ሁሉም እየራሱ እንትን ያለው እና እች ልጅ ተገዳም ሊሆን ይችላል፣ ግን ደግሞ ሰው ልጅ አንድ ቀን ተገዶ ሊሆን ይችላል። ሁለት ሶስት ቀን ሁለት ሶስት ተመላልሶ ከሄደ ኖ እሷ ራሱ ፈልጋ እንጂ ተገዳ አይደለም። እና ምን አገባሽ በራሴ ቃ ስትላትም ነበረ፣ ምን አገባሽ በራሴ ቃ አገባሽም፣ ያገባኛል እህትሽ ነኝ እያለቻት ነበር። እና ምን አገባኝ በራሴ ምን ወን ታዲያ አንተ ትዕግስትን ስጠኝና። ለማንኛውም በሌላ ቪዲዮ እስክንገናኝ ድረስ ደህና ሁኑልኝ። በነገራችሁ ሰብስክራይብ ሳታድርጉኝ የምትመለከቱኝ ከዘጠና ፐርሰንት በላይ ናችሁ። እስኪ አስ ያስገቡኝ፣ ሰብስክራይብ አድርጉኝ። ባይ ባይ። ደህና ሁኑልኝ። አላህ ባላችሁበት ይጠብቃችሁ። ደግሞ መጥፎ ሴቶቹም እንዳሉ ጨዋ ጨዋ ሴቶቹም አሉ። ሁሉንም ጀነራል እንትን አንልም እኛ